የልጆቹ የእረፍት ጊዜ ላሳሰባችሁ ወላጆች በሙሉ ሂላል መድረሳ በመሬም አካዳሚ በተለያዩ ስራዎች የሚታወቀው ሂላል ኪድስ የልጆቹን የእረፍት ቆይታ ፍሬያማ ሆኖ ያልፍ ዘንድ ልዩ የሁለት ወር የቂርአትና የተርቢያ ፕሮግራም አዘጋጅቷል አገልግሎታችን ቃይዳ ቁርአን በተጅዊድ ሂቭዝ ኪታብ የተለያዩ እስላማዊ ሴቶችን የሚማሩበት የተርቢያ ፕሮግራም መሰረታዊ አረበኛ ትምህርት ታሪካዊ ቦታ ጉብኝት ከተወዳጁ ሸሉቅማን ና ከጣፋጭ ኋላ ጋር ማዕከሉ ባዘጋጀው የራሱ መጽሐፍ የአዝካር ፕሮግራም ና ሌሎችም ማዕከላችን ልጆችን ለመቆጣጠር ያመች ዘንድ የራሱ የሆነ ኮሚኒኬሽን ቡክ አዘጋጅቷል። የልጆችን የንባብ ልምድ ለማዳበር የሚያግዝ የጋራ የሆነ የቡክ ሪቪው ፕሮግራም ይኖራቸዋል። ትምህርቱ የበርካታ ዓመት ልምድን ባካበቱ ኡስታዞች የሚሰጥ ሲሆን ምዝገባ እስከ ሰኔ 20 ድረስ የሚቆይ መሆኑን ለመግለጽ እንወዳለን። አድራሻችን ቤተል ዶክተር ሀድራና አባስ ክሊኒክ ጀርባ በምሬማ አካዳሚ ግቢ ውስጥ ከሰኞ እስከ ሐሙስ ቅዳሜን ጨምሮ ከ3 እስከ 9 ሰዓት። ለበለጠ መረጃ በ0977993 ታሊያም በ0940912291 ላይ ይደውሉ። ሂላል የቁርአንና ተርቢያ ማዕከል